መት አን እኔ ሰላም ሰላም ወዶች እንደምናችሁ? እንዴት ከረማችሁ? ያው እየጠፋን አስቸገረን አይደለ? ዛሬ ሜላትን ያስደነግጥ የሆነ ነገር አስቤላታለሁ። እንግዲህ ያው በእናትና በልጅ መካከል ለማስደንገጥ ሲሞከር የሚፈጠረውን ከወዲሁ መገመት ትችላላችሁ። እና ምን አስቢያሉ መሰላችሁ? ልጇን አልደደብቀታል። እንግዲህ ከወዲሁ የቀፍታ ጉ ማለት ነው እና ክስተቱን የሚፈጠረውን የሜላት ፍሬያችን አብረን ማለት ነው ግን ያው ላብዞ የሚችለው ነገር

አስቡት እንግዲህ፣ አስቡት በስንት ጥረት መሰላችሁ ያስተኛችሁ። ደግሞ ልጅቱ በጣም ንቁ ናት፣ በጣም ንቁ ቆቅ የሆነች ልጅ ነው የወለድኩት። ፈጣሪ ታበል ከቀወጠችው ችግር ነው ምግር በተቻለ መጠን ግን በጥንቃቄ እንዳትነቃ ከነቃች ነቅ እስካሁን ባለው እስካሁን ባለው ይሁል አይኗን ከፍታለች ግን ለቅሷል ጀመረች። ታጨቀች እንግ የሆነ አላት ልትነቃ ፈልጋለች። እንግዲህ ዛሬ

እሷ አለ ብላ ነው የወጣችው እና ገምቱት ገምቱት፣ እና የሆነውን ማየት ነው እንግዲህ። ስትመጣ ተከትያት እገባለሁ።

እሺ ስልክ ደውልልኝ። ማዳን እሺ ደውልልኝ፣ እንመጣለን ግን አሁን በሰዓት ሚመጣ ይመስለኝ ደሞ እኔ ነው። የት ትሄጃለሽ አንድ ፍሬ ልጅ እንዴት እንዴት ይሆናል ማን ይመጣል በዚህ ማን ይወስደታል ግቢ ውስጥ ሰው ነበር ያስባሉ

ቤት ውስጥ ምንድን ነው? ታጠቢያ ቤት አንድ ሰዓት ነው የምትቆይዋለሽ? በዚህ ደቂቃ ውስጥ የለ ትችላለች። ባይዘው ወይ ቀልድ ነበረ ምን ብለን ሳሎን ቁጭ ብለን እየተጫወተ ነው ወይ? ቅድም እያየህ ነው ያለ

በእግሯ ብትመጣስ ምናምን እንላለን እና አንዳንዴ መጣች ምናምን እንላታለን እና በጣም ጠንካራ ናት። የሚያስገርም እንቅስቃሴ ነው ያላት እና ሁሌ መንፈራት አለ እና በእግሯ ሄደች እና ማለት የምር ትነቃብኛለች ብዬ በጣም እየተጨናነኩ እንዴት ነው የደነገጥኩት? ቃል የውላችሁ አራስ ቤት ተንከባከብተው ወፍር ተብዬ የውላችሁ። በአሁን አሁን ራሱ አስር ፐርሰንት ምናምን ነው ያው አያችሁ፣ እንዴት እንደገረጣ ባል ምንም ካሜራ እና ነው አጭር ሴሽን እናደርገው እና ማለት ነው በተቻለ መጠን አጭ ከፍተኛ ድንጋጤ ሳገቢ ለመጨረስ ነበር ያሰብኩት፣ እና በኋላ እንትኑም ላቆይሽ አሰብኩኝ። መረጋጋት እሺ፣ የተወሰነ አይቺ እንደ እንተና አይደለም። ጫወትብኛል ተኝታለች ብለ

ደስ ይለዋል፣ አመሰግናለሁ። ግን ሁለተኛ የምሬን ነው ብላችሁ በልጅ አቀልድ እኔ ማስቢ። ይሄ እንትኑ መጣልኝ። እንዴት መጣል? ሀሳቡ በራ፣ ሀሳቡ መጣል። ተንኮል ተንኮል መሰለች። ሰሞኑን በጣም ጨምረች ነበር እና ትንሽ አስደንግጭ፣ ዘጭ ነው ማድረግ ነው አረ እኔ ውፍረት እንደማልፈል ታቃልቃል። እኔ ግን በአጠቃላይ ሳትነቃብኝ ጁቼ ባይዘ ስናወራ ራሱ ወይ ትነቃለችና ታለቅሳለች እያልኩ እያሰብኩ ነበር። የለችም የለችም፣ የለች ስትነቃ አንድ ቀን እየተጫወተች እያለ እናሳያችኋለን። ዛሬ ግን ወደ ሰዓት አይኗን ከፍታ ነበረ ቡክ አድርጋ ማለት ነቃችብኝ፣ እያልኩኝ መነሳ ሄደች። እናመሰግናለን በሴራው ስለተባበሱ ታንክ ዩ እና እንደገና ደግሞ ስትነጋ ፊት ለፊት ታያታላችሁ ለወደፊት በእግሯ ይዛችሁ እሺ ትቆይ። በቃ ችግር የለውም እንደዛም ካላችሁ፣ ከፍ ስትል ከሆነ እሺ እንደዛም ካላችሁ ችግር የለም። እና ሰላም ሁኑልን። ስላያችሁ አብራችን አብራችሁ ስለቆያችሁ በጣም አመሰግናለሁ። ደህና ሁኑ።